ጤና ይስጥልኝ ይህ የሰሜናውያን ድምፅ ነው። የተከበራችሁ የሰሜናውያን ድምፅ ተከታታዮች በማስከተልም በሰሜኑ የሀገራችን ክፍል በተለይም በትግራይና በአማራ ሕዝብ መካከል የተሰራውን የሴራ ፖለቲካና ያስከተለውን ችግር በተመለከተ ብዙ ብለናል። ወደፊት ምን እንላለን? በተለይ ደግሞ የሁለቱን ክልል ነዋሪዎችን የሺ ዘመናት ትስስርን ስናስብ ይህ በአሁኑ ጊዜ ሆን ተብሎ በመሐላቸው እንዲፈጠር የተደረገው የሁለቱ ሕዝቦች መቃቃር ውጤት በተለይም በዋናነት መሬት ላይ ባለው በነዋሪው ላይ ምን ያክል ተጽዕኖ ሊያሳርፍ እንደሚችል ለመገመት ለሁላችንም የሚያዳግት ጒዳይ ነው ብለን አናምንም። በመሆኑ ይህን ችግር አስመልክቶ ከትግራይ ነዋሪዎች መካከል የሰበሰበናቸውን የሕዝብ አስተያየቶችን ከዚህ ይቀጥሎ ለእናንተ ለውድ ታዳሚዎቻችን እናቀርብላችኋለን። በጥሞናም ትከታተሉን ዘንድ በትሕትና እየጠየቅን ወደ አስተያየቶቹ እንሄዳለን። መልካም ቆይታ ይሆናል። አመሰግናለሁ። እስኪ በአማራ ክልል ሕዝብና በትግራይ ሕዝብ መካከል የተፈጠሩ እንዲሁም በሌሎች የትግራይ ጎረቤት አካባቢ ሕዝብ ጋር የተፈጠሩ ችግር ይታወቃል። እስኪ እንዴት ነው የምትገልጽው? ለቀጣይ ስሙን መሆን አለበት ብለሽ ታስቢያለሽ? እስኪ ለቀጣይም አሁንም ቢሆን ሰላም ሰላም ነው የሚፈልገው አንድ ሀገር ሰላም ሲሆን ከጎረቤቶቹ ጋር የሚሆን ከራሱ ጋር ታርቆ ሰላም ሆኖ ሲሆን ትልቅ ነገር ነው። ከምግብ ይልቅ ሰላም ይበልጣልና ለዛ ነው ሰላም ነው የሚፈልገው ከአማራም ከትግራይም አፋርም ከኢትዮጵያ ህዝቦችም ጋር ሰላም እንዲኖር ነው የሚፈልገው። አንድ ሰው ሰላም በቤቱ ከሌለው መኖር አይችልም አይደለም። እንደ ሀገር ሰላም ሳይኖር እና ከባድ ስለሆነ ሰላም እንዲኖር እንፈልጋለን። ከአሁን በፊት እንግዲህ ከጦርነቱ በፊት ቢሆን ብዙ እስኪ እንዴት ነበር አንቺ የምታውቂው በተለይ የአማራና የትግራይ ህዝብ የነበረው ግንኙነት ምንድነው የሚመስለው? አሁንስ ወደ ነበረበት እንዲመለስ ምንድነው መደረግ ያለበት ብለሽ ታስቢያለሽ? ሁሉም ሰው ስለ ሰላም መዘመር አለበት። መዘመር ብቻ ሳይሆን ተውስጡ ሰላም አለመኖራችን በጣም እንደተጎዳን ውስጣችን ሆነ የቤተሰቦቻችን ሰዎችችን ተጎድቶ የኖሩ ብዙ ህይወት ስለረገፈ ብዙ ኢኮኖሚ ንብረቶች ገረብቶ ሰው ከመኖር ከመኖር ወደ አለመኖር የገባበት ወቅት ስለሆነ አሁን ሰላም እንዲኖር እፈልጋለሁ። ከዚህ በፊት እንደነበረው ሰላማችን ሰላምታ ኑረን ተዋደን እንደ ፊት እንደድሯችን የምንሰራው ስራ እንደነበረው ሰርተን አንተ ወንድሜ አንቺ እህቴ ተባብለን፣ አንተ ትብስ እኔ ትብስ ተባብለን እንድንኖር ነው የምንፈልገው። እሺ፣ አመሰግናለሁ። እስኪ በትግራይ በአማራ በጎረቤት ህዝቦች መካከል ምን አይነት ግንኙነት ቢኖር ብለህ ታስባለህ? እስኪ ካለፉት አመታት ሶስት አራት አመታት ያለፉ ያሳለፍናቸው ችግሮች መሰረት አድርገህ እስኪ ሀሳብን ግለጽ። ነው አመሰግናለሁ። ሙላት ንጉሴ ይባላለን። ከዚህ ሶስት አራት አመት ያየናቸው ሶቀቃ ነው የትግራይ ህዝብና የአማራ ህዝብ ወንድም የሆነው ህዝብ እንዲሁም የተለያዩ ብሔሮች ህዝብ ከህዝብ ግንኙነቱ እያሰፋን ካልሄድን ትርፉ ሌላ ኪሳራ ነው። አንደኛ ንብረት ሁለተኛ የሰው ህይወት ሶስተኛ ወንድም የሆነው ብሄር ጋር ወንድም የሆነው ህዝብ ጋር አብሮ ከመዋል አብሮ ያለውን ነገር ሀሳቦች የነበሩት ከዚህ በፊት የመጡት ፊቶችን፣ ባህሎችን በጋራ ከመጠቀም ውጭ የተለየ ጥላቻ፣ የፖለቲካ ያመጣቸው የወለዳቸው ችግሮች ህዝቦች የተለያየ ባህልና የተለያዩ ነገሮችን እንዲጠቀሙ በማድረግ ሴራ በመጎንጎን የተለያዩ ህዝቦች ከነበሩት አኗኗር ከነበሩት የአኗኗር ዘይቤ ተለይተው በብሔር እና በማንነት እንዲቆሳሰሉና አሻ ለቀጣይ ታሪክ የማይሽር ሴራ የተሰራበት ምክንያት ስላለ ይህ ለቀጣይ ስለማይጠቅም ህዝብ ለህዝብ ግንኙነትን አሁን በአጭር ጊዜ ተሰርቶ ህዝቦች በጋራ አንድ ሆነው እኩልነታቸውን በማንነታቸው፣ በቋንቋቸው፣ በሃይማኖታቸው እኩል ተጠቃሚና ማንኛውም ብሄር ብሔር ከአንዱ ተነስቶ ወደ አንዱ አንዱ ከአንዱ የሚዋወልበት የሚኖርበት ባህልን የሚገልጽበት መንገድ እንዲፈጠር ያስፈልጋል የሚል ትርጉም ነው የሚሰጠው ነው። ምክንያቱም ጦርነት ለምንም አይበጅም፣ ለማንም አይበጅም፣ ለማንም አይጠልም። እንኳን ለእኛ ገና ላዳጊ ለሆኑት ከአንድ ጎጥ ተነስተን ወደ አንድ ጎጥ መነጣጠሉና ሴራ መስራቱ ትርጉም ስለሌለው ነው። ምክንያቱም ወንድሞች ሁለቱም ወንድማማቾች እኩል ለምሳሌ የሚያዋስናቸው ቦታዎች አሉ። በአማራ ወንድም ህዝብ ነው። ትግራይ ወንድም ሕዝብ ነው። ሌሎች ብሔሮች አሉ። እነ ጋር እኩል ተሳትፎ በቋንቋው በሄደበት ቦታ ባለበት አካባቢ በሄደበት በሚመጣበት በሚመላለስበት ደህና ደር ልነዋልክ ብሎ ሰላም ተነስቶ የሚሄድበትን ሴራ የጎነጎኑ ፖለቲከኞች ከወዲሁ እንዲያቆሙና ህዝብ ለህዝብ ግንኙነቶች ጠንክሮ ለቀጣይን የተሻለ ስራ የሚሰራበት መንገድ እንዲኖር ብቶች ማረጋገጥን የሚል ሃሳብ ነው። መልካም። ያለፈው ጦርነት እንዳየው እንግዲህ፣ ምንድን ነው ያሳጣን ብለህ ታስባለህ? እንደ ማህበረሰብ፣ እንደ ህዝብ፣ እንደ አጠቃላይ ስታየው ያሳጣን ነገር ምንድን ነው? እንደ አጠቃላይ ጦርነቱ ያስከተላቸው ውጤቶች አንድ አንድ ብሄር ከአንድ ብሄር በመጥፎ ስዕል እንዲሳል፣ ምክንያቱም አገው ከአማራ፣ አማራ ከትግሬ የሚለው በመነጣጠል ቁርሾ እንዲይዝ። ሁለተኛ የሰው ህይወት ቅጥፈት ነው፣ ንብረት ነው፣ ጊዜ ማባከል ነው። አረጋውያን ህፃናት፣ ወላጅ አልባ ሆነው ጧሪ አልባ እንዲቀሩ ነው የተደረገው። ምንም አይነት ለውጥ ያመጣው ነገር የለም። አንዳችም ትርፍ የለውም ኪሳራ ካልሆነ በስተቀር። ኪሳራው የጎላበት እንጂ ትርፉ የጎላበት መንገድ የለም ጦርነት ምክንያቱም በጦርነት የሚመጡ ለዛ የሚውሉ ማተሪያሎች አንደኛ ያለ ያለ እድሜው ህፃናት እየተቀጠፈ ነው ያለው። አረጋውያን እያለቀሱ ነው ያለው። የሃይማኖት ተቋማት እየወደሙ ነው ያለ። ኢኮኖሚ እየደቀቀ ነው ያለው። ማህበራዊና ኢኮኖሚ ጠቅላላ ኪሳራና ያስከችለው እንጂ ለውጥ የታየበት መንገድ ስለሌለ ለቀጣይ ግን ይህኛው ወደ ጎን ትቶ ህዝብ ለህዝብ ስራዎች ተሰርተው በሰፊው ልማትን የምናለማበት እና ኢኮኖሚና ማህበራዊን የምናበለጸግበት መንገድ እንዲሰራ የሚል ሀሳብ። በተለይ ወጣቱ ምን ማድረግ አለበት? የሁለቱም ህዝቦች ወጣት ምን መስራት አለበት? ወጣቱ እነኚህ ፖለቲካ የሚጎነጉኑ አካላትን ወደ ጎን በመተው ህዝብ ለህዝብ ግንኙነት ስራው እንዲጠነክር ትልቁን ሚና መጫወት ይችላል። ወጣት፣ አረጋውያን የሃይማኖት አባቶች እናቶች፣ ህፃናቶች እያደራጀ እያንዳንዱ ከእያንዳንዱ ቤት ሁሉም ስላለ በመጎትጎት ሰላም እንዲሰፍን እነዚህ ፖለቲከኞችን በማግለል ልማት እንዲለማ የተለያዩ መሰረተ ልማቶች እንዲመጡ ጥሪ ማቅረብ አለበት። ወጣቱ ለዚህ ፈርቀዳጅ መሆን አለበት። ውድ ፕሮግራማችን ተከታታዮች በተመለከታችሁት መልኩ በዋናነት የችግሩ ተጠቂ ከሆኑትና ግንባር ቀደምም የብልጽግና የሴራ ፖለቲካ ጉዳተኞች ከሆኑት መካከል የትግራይ ተወላጅ የሆኑትን ፍላጎትና ምልከታን ስንታዘብ ቆይተናል። በማስከተል ደግሞ ሰላም ሁሉንም የሚመለከትና የእነ እገሌ ብቻ የቤት ስራ ነው የማይባል ጉዳይ መሆኑን መረዳት ያስችለን ዘንድ በክልሉ ነዋሪ የሆኑ የሌሎች ብሔር ተወላጆች በጉዳዩ ላይ ምን ይላሉ። የአማራና የትግራይ ሕዝብ ወደ ግጭት እንዲገባ መደረጉ በሌሎች ብሔሮች ላይ ያደረሰውን ጉዳት ምን ይመስላል የሚለውን በተመለከተ ደግሞ ከዚህ ቀጥሎ እንመለከታለን። በድጋሚ መልካም ቆይታ ይሆነላችሁ። እስኪ እንግዲህ እንደሚታወቀው ኢትዮጵያ በዚህ አራት አምስት ዓመታት የገጠማት ብዙ ፈተና አለ። በተለይም ደግሞ በትግራይ ኦሮሞ እና አፋር እንዲሁም አማራ ክልል ላይ ደግሞ ከባድ የሆነ ኢኮኖሚያዊ፣ ፖለቲካዊ እና ሌሎች ችግሮችም ሰብአዊ ኪሳራ ማጋጥመዋልና፣ ስለዚህ ይህንን ወደ ነበረበት አንድነት ለመመለስ ምን አይነት ስራ ነው መሰራት ያለበት ብለሽ ታስቢያለሽ? እኔ በእርግጥ እዚህ ጋር ኢትዮጵያ የገጠማት ነገር በጣም አሳዛኝ ነገር ነው። ያም ምንድነው ሰላሙን ለመመለስ ከፍተኛ ጥረት ማድረግ አለብን። ምንድነው ያም የትግራይ ህዝብም ሰላም ፈላጊ ነው። ኢትዮጵያ ህዝብ በሙሉ ከአሁን በኋላ ጦርነት የማይፈልግም ሰላም ነው የሚፈልገው። ብዙ ጊዜ በተደጋጋሚ ሰላም ላይ ሰርቻለሁ፣ ህዝቡን አናግሬያለሁ። ግን ይህንን የማይፈልገው አካል ደግሞ ስላለ ይሄን ሰላም ከዛ ውስጥ ጥቅም ከጦርነቱ በስተጀርባ ጥቅም የሚፈልጉ ሰዎች አሉ። ሰላም እንዲወርድ የማይፈልጉ ሰዎች ስላሉ ይሄንን ከፍተኛ ንቅናቄ አድርገው ሰላም እንዲመጣ ጥረት ብናደረግ ደስ ይለኛል። እኔ በበኩሌ በጣም ነው ደስ የሚለኝ። እስኪ በተለይም ከአማራና ትግራይ እንዲሁም ከኦሮሞና ከአማራ ጋር እንትን ተያይዞ እየታዩ ያሉ ችግሮች ደግሞ በቀላሉ እንዲቀረፉ ከማህበረሰቡ የተለያዩ ሰላምን ከሚፈልጉ ኃይሎች ጋር በተለይም ደግሞ በተለይ ወጣቱ ለዚህ ጉዳይ ምን መስራት አለበት ብለሽ ነው ምታስብ? እኔ በዚህ በአማራ በኦሮሚያና በትግራይ ጉዳይ ላይ በጣም ነው የሚያሳዝነው የተደረገው እነዚህ ሕዝብ መሀል መከፋፈል የተገጠመው በጣም ያሳዝነኛል። ነገር ያለው ይህንን ጥቅም ጥቅም የሚያገኙ በስተጀርባ አሉ ሰዎች ማለት ነው። ስለዚህ የትግራይም የአማራም የኦሮሚያም ሰላም ቢፈጠር ደስ ይለኛል፣ ብንሰራበት ደስ ይለኛል። ወጣቱ ይህን ማገናዘብ አለበት። ወጣቱ በእርግጠኝነት እዚህ ላይ መሰራት አለበት ነው። ወጣቱ መሰራት አለበት፣ በወጣት ላይ ለአማራ ለትግራይ ሊሆን ለአማራ፣ ለኦሮሞ፣ ለተለያዩ ክልሎች አመራሮች፣ በተለይ ኤሊቱ አካባቢ ላይ ያሉ ችግሮች ነው ህዝቡ ላይ ከፍተኛ የሆነ ደም መፋሰስ ሌላም ሌላም ችግር እያመጣ የመጣው እስካሁን የደረስንበት ላይም የደረስ ነው እና ልታስተላልፍላቸው መልዕክት እስኪ ስለ ህዝባቸው ሲሉ ምን ማድረግ አለባቸው? ለስታስብ ያለሽ እኔ አመራሩ በእርግጥ ትልቅ ስራ ነው ያለበት ነው ምለው ትልቅ ስራ ስል ይህን ህዝብ አረጋግቶ ወደ አንዱ አምጥቶ እንደ አገር አገር መቀጠል አለባት ነው ምለው። አመሰግናለሁ። የተከበራችሁ የሰሜናውያን ድምፅ ቤተሰቦች፣ የነበረን ቆይታ እዚህ ላይ እናጠናቅቃለን። ቻናላችንን ሰብስክራይብ፣ ላይክና ሼር በማለት ለሌሎች ታደሱ ዘንድ በትህትና እየጠየቅኩ ለዛሬው እዚህ ላይ እናበቃለን። ሰላም።